ማስፋት ላይ ትኩረቱን ያደረገው የኢትዮጵያ አቪየሽን ፎረም በዛሬው ዕለት መካሄድ ጀምሯል የፎረሙ ዋና ዓላማም የኢትዮጵያንና የአፍሪካን የአየር ትራንስፖርት ከዓለም ጋር ማገናኘትን ወይንም አለም አቀፍ ተደራሽነትን በማስፋት ለችግሮችም መፍትሄ የማበጀት ነው በኢትዮጵያና በአፍሪካ የአቪየሽን ኢንዱስትሪውን የአየር ትራንስፖርት አገልግሎትና ተዛማጅ ኢንዱስትሪዎች እንዴት ይደጉ ምን ምን ችግሮች አሏቸው ምን ምን መፍትሄ ያስፈልጋል እንዴት እንተባበር በሚሉት ጉዳዮች ላይ ውይይት ለማድረግ የተመሰረተ ስብሰባ ነው በየአመቱ የሚደረግ ነው የዛሬው የዚህ ስብሰባ የመጀመሪያው ነው እና ጥሩ ጅምር ነው ብለን እናስባለን እኛም ጋር ያለ ችግር ሌሎች አየር መንገዶችን በዚህ ደረጃ እንዳያደርጉ የሚያደርጋቸው ችግሮች አሉ አንደኛው ኮስቶፍ ዱንግ ቢዝነስ አቪዬሽን ቢዝነስ የሚሰራበት ነው። በጣም ብዙ ታክስ እና ቻርጆች አየር መንገዶች ላይ ይጣላል፣ ፊዩል ላይ ይጣላል፣ ኤርፖርቶቹ ላይ ይጣላል። ኤር ናቪጌሽን ሰርቪሶቹ ላይ ያለው ቻርጅ ብዙ ነው። ለአቪዬሽን ሴፍቲ እና ሴኪሪቲ ተብሎ የሚጣለው ታክስ ብዙ ነው። እነዚህ ነገሮች ተደማምረው የአፍሪካ የአየር ትራንስፖርት ዋጋ እንዲንር አድርገውታል። ተወዳዳሪ አድርገው ስለዚህ ይሄ አንዱ ትልቁ ችግር ነው። ሁለተኛ ከኮኔክቲቪቲ አኳያ ችግር ያለው አንዳንድ የአፍሪካ ሀገሮች ለአየር መንገዶች ክፍት አለመሆናቸው። እኛ አሁን የምንከተለው ከሞላ ጎደል በአፍሪካ ውስጥ ኦፕን ስካይ ፖሊሲ ነው። በአፍሪካ ደረጃ የሲንግል አፍሪካን ኤር ትራንስፖርት ማርኬት የሚባል ነን ሪስትሪክቲቭ የሆነ አሬንጅመንት አለ፣ ሁላችንም ተፋረምንበት። ኢትዮጵያ እምቅ የቱሪዝም ሀብት እንዳላት ያነሱት የቱሪዝም ሚኒስትሯ ሰላማዊት ካሳ በበኩላቸው የቱሪዝም ሀብት ለዓለም ለማስተዋወቅ የአየር ትራንስፖርት ትልቅ ሚና እንዳለው አስገንዝቧል። የአየር ትራንስፖርት ለቱሪዝም ዘርፍ እስትንፋስ ነው። መለያ ባንዲራችን የሆነው የኢትዮጵያ አየር መንገድ በዓለም አቀፍ ደረጃ የተለያዩ ሀገራትን በማገናኘትና ከ145 በላይ መዳረሻዎች ኖረውት የቱሪዝም ዘርፍ እድገት የሁልጊዜ መሪ ሆኖ እያገለገለ ይገኛል። የሀገር ኩራት ምንጭም መሆን ችሏል። በውጭ ምንዛሬ ግኝት በቱሪዝም ና በሌሎች ስራዎች ኢኮኖሚያዊ እድገቱን በማፋጠል ላይም ይገኛል። በርካታ መዳረሻዎችን በመያዝ ቀዳሚ የሆነው የኢትዮጵያ አየር መንገድ ተጽዕኖ ከሀገር የተሻገረ ና በአህጉር አቀፍ ደረጃ የተንጸባረ ነው። አየር መንገዱ በአፍሪካ ደረጃ ኢኮኖሚውንና ቱሪዝሙን ለማሳደግ ከፍተኛ አስተዋጽኦም ያደርጋል። ኢትዮጵያም በአፍሪካ ቀዳሚ ለሆነው ለዚህ አቪየሽን ፎረም መሳካት ቁልፍ ሚና ተጫውታለች። ጠንካራ የአቪዬሽን ኢንዱስትሪ መፈጠሩ የኢትዮጵያ አየር መንገድ ዓለም አቀፍ ተወዳዳሪ እንዲሆን ማስቻሉን ያነሱት ደግሞ የትራንስፖርትና ሎጂስቲክስ ሚኒስትሩ ዶክተር አለሙ ስሜ ኢትዮጵያ የዓለም አቀፉ አቪዬሽን መስራች በመሆኗና ና የዓለም አቀፉን አቪዬሽን ስታንዳርድ ተጠብቆ በመሰራቱ ጠንካራ አቪዬሽን መፈጠር ተችሏል ብሏል። የአረንጓዴ ቬንሽን ተነሳሽነት ለምሳሌ ዘላቂነት ያለው የነዳጅ ምርምርና የካርቦን ገለልተኛ አየር ማረፊያ ስራዎች፣ ትብብር ከዓለም አቀፍ አጋሮች ጋር ለአካባቢ ጥበቃ ተስማሚ የሆነ አሰራርን ለመከተል የአየር ትራንስፖርት እድገት ወሳኝነት አለው። የአፍሪካ አህጉራዊ ነፃ ንግድ ማሳደግ የሚቻለው በጠንካራ አየር ትራንስፖርት መገናኘት ሲቻልና ሲደገፍ ብቻ ነው። የኢትዮጵያ አየር መንገድ እንደ ሎም ሊዮንጊዮ ና ኪሳንጋኒ ባሉ ማዕከሎች መስፋፋት ለአፍሪካ እድገት ያላትን ቁርጠኝነትን ያሳያል። በመድረኩ የኢትዮጵያንና የአፍሪካን ትራንስፖርት አገልግሎት ከዓለም ጋር ማስተሳሰር በሚያስችሉ ጉዳዮች ላይ ምክክር ተደርጓል። የኢትዮጵያ ሲቪል አቪየሽን ዩኒቨርሲቲ በዓመት ለኢትዮጵያም ሆነ ለአፍሪካ ኩራት የሆኑ ከ460 በላይ ፓይለቶችን ኢንጂነሮችንና ቴክኒሺያኖችን እያፈራም ይገኛል ተብሏል።